እንደሚታወቀው ቁርአንን እያነበብን እያለ ለማቆም ብንፈልግ አንደኛ የአንቀጹ መጨረሻ ላይ ማቆም እንችላለን፣ አሊያም ደግሞ በየመካከሉ የምናገኛቸው እነዚህን የማቆሚያ ምልክቶችን ተጠቅመን ማቆም እንችላለን። እነዚህ ምልክቶች ታዲያ የት ቦታ ላይ ማቆም እንዳለብንና ማቆም እንደሌለብን የሚያመለክቱ ሲሆን በእነዚህ ምልክቶች ዙሪያ ላይ ከዚህ በፊት ሰፋ ያለ ቪዲዮ ሰርቻለሁ፣ እሱን ገብታችሁ ተመልከቱት። ስለዚህ ቁርአንን ስንቀራ ትክክለኛ የሆነ አቋቋም ለማቆም ከፈለግን የአንቀጹ መጨረሻ ላይ አልያም ደግሞ በመሀል የምናገኛቸውን እነዚህ ምልክቶችን ተጠቅመ ማቆም እንችላለን። ምክንያቱም ረሱል አለይሂ ሰላቱ ሰላም ሲያነቡ የነበረው በዚህ መልኩ ስለነበር ማለት ነው። ጥያቄው ታዲያ አንቀጹ ረጅም ከሆነና በመካከሉ ምንም አይነት የማቆሚያ ምልክት ከሌለና ማቆም ከፈለግን እንዴት ነው ማቆም የምንችለው? የት ላይ ነው ማቆም የምንችለው? በምን መልኩ ነው ማቆም የምንችለው? ትርጉሙን ሳናበላሽ ትክክለኛ የሆነ አቋቋም ማቆም የምንችለው እንዴት ነው የሚለው ነው። ለዚህ ችግር ታዲያ ሁለት መፍትሄዎች አሉ። የመጀመሪያው መፍትሄ በጣም ቀላሉ መንገድ ሲሆን ምንም አይነት የማቆሚያ ምልክት የሌለው ረጅም አንቀጽ ላይ መካከሉ ላይ የምናቆም ከሆነ ካቆምንበት ቦታ ወደኋላ ሁለት ወይም ሶስት ቃላትን መለስ ብለን ደግመን በማንበብ ወደፊት መቀጠል ማለት ነው። ባጭሩ አንድ አንቀጽ መሀሉ ላይ የሆነ ቦታ ላይ ካቆምን ወደፊት መቀጠል በምንፈልግበት ጊዜ ከዛ ካቆምንበት ወደኋላ ሁለት ወይም ሶስት ቃላትን ድጋሚ በማንበብ መልሰን ወደፊት ቀጥለን ማንበብ ነው። ይህ የአንቀጹ መልእክት ሳይዛነፍና ሳይበላሽ በትክክል እንድናነብ ያስችለናል። ለምሳሌ

ወተዝሃቆ አንፉሱሁም ወሁም ከፊሩን እዚህ አንቀጽም ላይ ካቆምንበት ቃል ወደኋላ ሁለት ቃላትን መለስ ብለን ደግመን በማንበብ የአንቀጹ መጨረሻ እስክንደርስ ድረስ አንብበናል። በዚህ መልኩ ምንም አይነት የትርጉም ለውጥና የትርጉም ችግር ሳይፈጠር ማንበብ እንችላለን። ታዲያ ይህን ያቋቋም ዘዴ አንቀጹ ከዚህ ረዘመ ቢሆን እንኳን እየደጋገምን በብዛት ልንጠቀመው እንችላለን። ለምሳሌ አለዚን

እዚህ ላይ እንዳስተዋል ነው። አንቀጹ ረጅም በሚሆንበት ጊዜና ምንም አይነት የማቆሚያ ምልክት በማይኖርበት ጊዜ ይህን የአቀራር ዘዴ በየቦታው እየደጋገምን የማቆሚያ ምልክት እስክናገኝ ድረስ ልንጠቀመው እንችላለን። ሁለተኛው መፍትሄ የአረብኛ የቃላት አወቃቀርን በደንብ ጠንቅቀው የሚያውቁና የቃላቱን ትርጉም ለሚረዱ ሰዎች የሚሆን የአቋቋም አይነት ሲሆን እሱም ምንድን ነው? አንድ አረፍተ ነገር ሐሳቡ ሙሉ በሙሉ የሚቋጭበት ወይም ደግሞ የተጠናቀቀበት ቦታ ላይ ማቆም አሊያም ደግሞ ከቀጣዩ አረፍተ ነገር ጋር ምንም አይነት ግንኙነት የሌለው ወይም ደግሞ እሱ ላይ ብናቆም ምንም አይነት የትርጉም ችግር የማያመጣ ቦታ ላይ ማቆም ማለት ሲሆን ታዲያ ይህን ለማድረግ የአረብኛ የቃላት አወቃቀርን በደንብ ጠንቅቆ ማወቅና የቃላትን ትርጓሜ ማወቅ ያስፈልጋል። ምክንያቱም አንድ አረፍተ ነገር የት ቦታ ላይ ነው የሚጠናቀቀው፣ ከቀጣዩ አረፍተ ነገር ጋርስ ግንኙነት አለው የለም የሚለውን ነገር ለማወቅ የግድ ይህን ነገር ማወቅ ያስፈልጋል። በመሆኑም በምናቆምበት ጊዜ ያቆምንበት ቦታ ላይ የአረፍተ ነገሩ ሐሳብ ያልተጠናቀቀ ወይም ያልተቋጨ ከሆነ አሊያም ደግሞ ከቀጣዩ አረፍተ ነገር ጋር በቃላት አወቃቀር የሚገናኝ ከሆነ ወይም ደግሞ እዛ ቦታ ላይ ብናቆም ትርጉሙ የሚበላሽ ከሆነ ግን እዛ ቦታ ላይ ማቆም አይፈቀድም። ለምሳሌ

እዚህ አንቀጽ ላይ እንዳስተዋልነው የአንቀጹ መካከል ላይ አቁመናል። ምክንያቱም እዚህ ቦታ ላይ አረፍተ ነገሩ ሐሳቡ የሚጠናቀቅበት የሚቋጭበት ቦታ ስለሆነና ቀጣዩ አረፍተ ነገር ደግሞ ራሱን የቻለ አዲስ አረፍተ ነገር በመሆኑ ነው። ስለዚህ ልክ እንደመጀመሪያው ወደ ኋላ ሶስት አራት ቃል መለስ ብለን ደግመን ማንበብ አይጠበቅብንም። እንደዛ ብናደርግ ችግር አይኖረም፣ ነገር ግን ከአዲሱ አረፍተ ነገር መጀመር እንችላለን። ምክንያቱም ቀጣዩ አረፍተ ነገር ራሱን የቻለና አዲስ አረፍተ ነገር ስለሆነ። ሌላ ምሳሌ

እዚህ አንቀጽ ላይም በተመሳሳይ የአንቀጹ መካከል ላይ አቆመናል። ምክንያቱም እዚህ ቦታ ላይ አረፍተ ነገሩ ሙሉ በሙሉ የሚቋጭበትና የሚጠናቀቅበት ስለሆነ እንዲሁም ደግሞ ቀጣዩ አዲስ አረፍተ ነገርና ራሱን የቻለ የጥያቄ አረፍተ ነገር በመሆኑ ነው። እዚህ ላይ ታዲያ እነዚህን የአቋቋም ስርዓቶች ተከትለን በምናቆምበት ጊዜ አንድ ቃል ላይ ስናቆም በምን መልኩ ነው ማቆም ያለብን የሚለውን ማወቅ ያስፈልጋል። ምክንያቱም በአረበኛ አንድ ቃል ላይ ስናቆምና ስንቀጥል የተለያየ የአነባብ ስርዓት ነው ያለው። ስንቀጥል የነበረው አነባብ በምናቆምበት ጊዜ ይቀየራል። ስለዚህ ቁርአንን ስንቀራ እንዴት ነው አንድ ቃል ላይ ስናቆም በምን መልኩ አንብበን ነው ማቆም ያለብን የሚለውን እናያለን። አንደኛ የቃሉ መጨረሻ ላይ ያለው ፊደል ሐረካው ፈትሃ ወይም ከስራ ወይም ዶማ አልያም ደግሞ ከስረተን ወይም ደግሞ ዶመተን ከሆነ እዛ ቃል ላይ በምናቆምበት ጊዜ የምናቆመው በሱኩን ድምጽ ነው። የሱኩን ድምፅ እንዲኖሩ አድርገን ነው የምናቆመው ማለት ነው። በሌላ አገላለጽ የቃሉ መጨረሻ ላይ ያለው ሐረካ ከፈትሃተን ውጭ ከሆነ እዛ ቃል ላይ በምናቆምበት ጊዜ የምናቆመው በሱኩን ድምጽ ነው ማለት ነው። ለምሳሌ

እዚህ አንቀጽም ላይም በተመሳሳይ ብዙ ቦታዎች ላይ ያቆመናል። ታዲያ ስናቆም ሁሉንም ሐረካዎችን ወደ ሱኩን ድምጽ ቀይረን ነው ያቆምነው። ሆኖም የቃሉ መጨረሻ ፈትሐተይን ከሆነ ግን የፈትሐተይኑን ድምጽ ወደ አሊፍ መድ ቀይረን ስበን እናቆማለን። ለምሳሌ አለም ተራ አን አላህ

ኢላ ዱአ ወኒዳአ። እዚህም አንቀጽ ላይ በተመሳሳይ ዱአን የሚለው ላይ ስናቁም ዱአ ብለን ወደ አልፍ መድ ቀይረን ስበን እናነባለን። በተመሳሳይ ወኒዳአን የሚለውን ወኒዳአ ብለን ስበን እናቆማለን ማለት ነው። ሌላው ደግሞ የቃሉ መጨረሻ

ስለዚህ የቃሉ መጨረሻ ታ መርቡጣ ከሆነ እሷ ላይ በምናቆምበት ጊዜ ድምጿን ወደ ሃ ቀይረን በስኩን እናነባለን ማለት ነው። በጥቅሉ እንግዲህ ቁርአንን ስንቀራ ማቆም ያለብን አንደኛ የአንቀጹ መጨረሻ ላይ አልያም ደግሞ የማቆሚያ ምልክቶች ላይ አሊያም ደግሞ የትኛውም ቦታ ላይ አቁመን ነገር ግን ካቆምንበት ቃል ወደኋላ ሁለት ወይም ደግሞ ሶስት ቃላቶችን መለስ ብለን ደግመን አንብበን መቀጠል አሊያም ደግሞ የአረፍተ ነገሩ ሐሳብ የሚቋጭበት ቦታ ላይ ወይም ደግሞ አዲስ አረፍተ ነገር የሚጀምርበት ቦታ ላይ ማቆም ነው። ታዲያ ስናቆም እንዴት ነው የምናነበው የሚለውን በተመለከተ ደግሞ የቃሉ መጨረሻ ከፈትሐቴን ውጭ ማለትም ፈትሐ ከስራ ቦማ፣ ከስረቴና ቦመቴን በሚሆንበት ጊዜ ድምጹን ወደ ስኩን ቀይረን እናነባለን። ፈትሐቴን ከሆነ ደግሞ ድምጹን ወደ አሊፍ መድ ቀይረን ስበን እናነባለን። ታምርቦጣ ከሆነ ደግሞ ድምፁን ወደ ሀ ድምጽ ቀይረን በስኩን እናነባለን ማለት ነው። በዛሬው ቪዲዮአችን አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ይህ ቪዲዮ ለበርካታ ወንድምና እህቶቻችን እንዲደርስላቸው ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።